በጌታ የተወደዳችሁ ውድ የጽዮን እናቶች የጸሎት አገልግሎት ህብረት እንደምን አደራችሁ። ጌታ ጸጋውን ደግሞ አብስቶልን ለዚህ ለሁለተኛው ቀን ስላደረሰን እግዚአብሔርን እጅግ አርገን እናመሰግነዋለን። ዛሬ ደግሞ የምናተኮረው በአንደኛ ሳሙኤል ምዕራፍ ሰባት ቁጥር 12 ላይ ባለው ጥቅስ ላይ ይሆናል። ያን ክፍል አንብበን ጸሎት አድርገን እንጀምራለን። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው ስሙንም እስካሁን ድረስ እግዚአብሔር ረቶናልና ሲል ኤብንኤዘር ብሎ ጠራው። ኤብንኤዘር። እንጸልይ። እግዚአብሔር አምላክ ዛሬም እንደገና ፊትህን ለማየት ቃልህን ለመስማት በአንድነት ስለሰብሰብ ከ እናመሰግናለን። በቃል አማካይነት ደግሞ ተናገረን፣ ቅረበን፣ አስተምረን፣ ገስጸን፣ በበረከት ጎብኘን። የዘላለም አምላክ እግዚአብሔር ሆይ በዚህ ቃል አማካይነት ለእያንዳንዳችን እንድደርስልን ጊዜውን ሁሉ ላንታሳልፈ የሰጠው መንፈስ ቅዱስ እኔንም የሚሰሙኝንም ይባርክ ቀሪ ጊዜያችን ተረከባትለን። በኢየሱስ ክርስቶስ ስም አሜን። በዓለማችን ብዙ መታሰቢያዎች አሉ። አሜሪካ የነፃነት ቀን፣ የምስጋና ቀን እያሉ ያከብራሉ። እያንዳንዱ ሀገር የራሱ የሆነ የመታሰቢያ ቀኖች አሉት። በሀገራችን እንኳን ሁላችንም እንደምናውቀው የአድዋ የመታሰቢያ ቀን፣ የስማዕታት መታሰቢያ ቀን ወዘተ እየተባለ ይከበራሉ። እስራኤላውያን ለመታሰቢያ ድንጋይ የመትከል ልምድ አላቸው። ያዕቆብ ከቤቱ ኮብልሎ ወደ አጎቱ ቤት በሚሄድበት ጊዜ መሽቶበት በአንድ ስፍራ ተኝቶ ነበር። እዚያ ያው ታሪኩን እንደምናቀው ህልም አለመ፣ ህልም አየ። ከመሬት እስከ ሰማይ የሚደርስ መሰላል መላእክት ይወጡና ይወርዱ ነበር ይላል። እግዚአብሔር ራሱ ለያዕቆብ የገለጸበት ስፍራ ነበር። የተንተራሰውን ድንጋይ ወሰድና ተከለው ይላል። ዘይት አፈሰሰበት፣ ቤቴል ብሎ ጠራው። ይህ ማለት የእግዚአብሔር ቤት ማለት እንግዲህ ያዕቆብ ትውልድ በዚያ በኩል ሲያልፍ ያን ድንጋይ ባዩ ቁጥር ሁሉ እግዚአብሔር እንዴት ለያዕቆብ አባታቸው እንደተገለጸና እግዚአብሔርም ቃል እንደገባለት ትውልዱን እንደሚባርከው ያስታውሳቸው ነበረ ዘፍጥረት 28፥18 አነቡን ታያላችሁ እስራኤላውያን ዮርዳኖስን ከተሻገሩ በኋላ ኢያሱ 12 ሰዎችን ከወንዙ ግርጌድ ድንጋዮች እንዲሰበስቡ ትእዛዝ ሰጣቸው ድንጋዩ የእስራኤል ሕዝብ መታሰቢያ እንደሚሆን እግዚአብሔር ገልጧል። የእግዚአብሔርን ታላቅነት፣ የእግዚአብሔርን ተአምር ለማስታወስ የሚያበረታታቸው ነበር። እነዚህን ድንጋዮች እግዚአብሔር ያደረገላቸውን የሚያስታውሳቸው ነበር። አንደኛ ሳሙኤል ላይ በከነዓን ምድር ስለሚኖሩት እስራኤላውያን ታሪክ በከፊል ይጠርካል። በዚህ ወቅት ከመሳፍንት አገዛዝ እየተሸጋገሩ ነበር እንግዲህ ያኔ ንጉሥ ሳዋል ከመንገሱ በፊት የመጨረሻው ዳኛ ነቢዩ ሳሙኤል ነበር። እስራኤላውያን በእግዚአብሔር ላይ በማመፃቸው ምክንያት እግዚአብሔር የተዋቸው ጊዜ ነበረ፣ በጠላት ፊት የወደቁበት ነበር። ይሄ የመሳፍንት ዘመን በጠላቶቻቸው የሚጠቁ እግዚአብሔር ህዝቡን የተወበት የሚመስልበት ጊዜ፣ እግዚአብሔር እጁን የሰበሰበበት ጊዜ ነበር። በፍልስጤማውያን ጥቃት ስር ወድቀው ነበር። ለ20 ዓመታት ተጠቅተዋል። እንዲያውም ከእስራኤል ምድር ታቦቱ ሁሉ ተማርኮ 20 ዓመት በፍልስጤማውያን እጅ ነው የተማረከበት ጊዜ ነበር። ይህ ማለት ደግሞ ምን ማለት እንደሆነ ይገባቸዋል። የእግዚአብሔር አብሮነት ከእነርሱ ራቀ። የእግዚአብሔር ክብር ከእነርሱ ራቀ። የጨለማው ጊዜ በመባል ይታወቅ ነበር ያን ዘመን። እንግዲህ ሰው በአይኑ ፊት ደስ ያሰኛቸውን የሚያደርጉበት ጊዜ ነበር። ሳሙኤልም የእስራኤልን ታላላቅ ሰዎች ሰበሰበ። የእግዚአብሔርን አብሮነት ከፈለጋችሁ፣ በረከት ድል ከፈለጋችሁ፣ ወደ እግዚአብሔር ቅረቡ አላቸው። ተመለሱ አላቸው። ከዚያም የእስራኤል ሰራዊት ተሰበሰቡ። በዚያ ሰዓት እስራኤላውያን በተሰበሰቡበት ይህን መልካም አጋጣሚ ያገኘ ብለው ፍልስጤማውያን ለጦርነት ሊመጡ፣ እስራኤላውያን ድል አደረጓቸው። ፍልስጤማውያንም በመጡበት ሸሹ። ድል ለእስራኤል ሆነ። ከዚያም ሳሙኤል ምን አደረገ? ድንጋይ ወስዶ በምጽጳና በሼን መካከል ድንጋይ ተከለ። ይህ የመታሰቢያ ድንጋይ ከተከለ በኋላ ያን ስፍራ ኤብኔዘር ብሎ ጠራው። እግዚአብሔር እስካሁን ረድቶናልና ማለት ነው። ኤብኔዘር የዕብራይስጥ ቃል ነው። ኤብን ማለት ድንጋይ ማለት ሲሆን ኤዘር ማለት ደግሞ እርዳታ ማለት ነው። እስካሁን እግዚአብሔር እስከዚህ ነጥብ ረድቶናል ማለት ነው። እንግዲህ ወገኖቼ የኤብኔዘርን ድንጋይ በሕይወታችን እንዴት ልንተክለው ይገባናል? ልክ እንደ ጥንቱ እስራኤላውያን ድንጋይ ልናቆም አይደለም የተሰበሰብነው፣ ወይም ደግሞ የሚያስፈልገን። እያንዳንዳችን ያለፍንባቸው ውጣ ውረዶች አሉ። በእግዚአብሔር ጥበቃ፣ በእግዚአብሔር እንክብካቤ እዚህ ድረስ ደርሰናል። እግዚአብሔር ይመስገን ኤብንኤዘር ልንል ይገባናል ወገኖቼ። ያላችሁ ጤና፣ ሀብት፣ እውቀት፣ ልጆች፣ መልካም ነገር ሁሉ፣ በተለይም መንፈሳዊ በረከቶችን ያገኘነው በእግዚአብሔር እርዳታ ነው። እስከ ዛሬ ረድቶናል። እግዚአብሔር የበለጠ እንደሚረዳን ለመታመን ደግሞ በቂ ምክንያት ይሆነናል። እግዚአብሔር በዙሪያችን ካሉ ጠላቶች አድኖናል። ማለት ከሐሰት ትምህርት፣ ከሐሰተኛ ወንድሞች አድኖናል። እግዚአብሔር ብዙ ድሎች አሳይቶናል። የእስራኤላውያን ረጅም ጉዞ የእኛ የክርስትና ጉዞ ተምሳሌት ነው። ቀይ ባህርን እግዚአብሔር አሻገረን። በምድረ በዳ በዚያ በረሃ በጥንቃቄ መራን። መናን ከሰማይ እያዘነበ ውሃን ከጭንጫ እያፈለቀ ቀን በደመና ሌሊት በእሳት አምድ እየመራ እግዚአብሔር እዚህ አድርሶናል ወገኖች ኤብንኤዘር ልንል ይገባናል እንግዲህ እነዚህ መታሰቢያዎች የሚያስተምሩ ነገሮች አሉ አንደኛ እግዚአብሔር ያደረገላቸውን እንዲያስታውሱ ነበረ ኢያሱ ምዕራፍ ስድስት ላይ ሄደን ስናነብ ኖ ኢያሱ ምዕራፍ አራት ላይ ከቁጥር ስድስት ሄዳችሁ ታነቡ እንዲህ ይላል ኢያሱ ምዕራፍ አራት ቁጥር ስድስት፣ ይህም በመካከላችሁ ምልክት ይሆናል። ልጆቻችሁም በሚመጣው ዘመን የእነዚህን ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ፣ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውሃ ስለተቋረጠ ነው፣ ዮርዳኖስን በተሻገረ ጊዜ ዮርዳኖስ ውሃ ተቋረጠ። እነዚህም ድንጋዮች በእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትሏቸዋላችሁ ይላል። ያ እነዚህ መታሰቢያዎች እግዚአብሔር ያደረገላቸውን እንዲያስታውሱ ነበር። እስቲ ራሳችን እንጠይቅ፣ በህይወትህ ምን አይነት መታሰቢያ አለ? እነዚህ ድንጋዮች በጌልጌላ ተተክለዋል፣ የእግዚአብሔርን ታላቅነት ለትውልድ ይመሰክራሉ። እኔና እናንተ ለሚቀጥለው ትውልድ የምናስተላልፈው መታሰቢያ ምንድን ነው? ለልጆቻችን ልጆቻችን እስከኛ ምን ይማራሉ? ምዕራፍ አራት ላይ እዚያው ሀያ አንድ ና ሀያ ሁለት ስታነቡ ምን ይላል? ለእስራኤል ልጆች እንዲህ ብለ ተናገራቸው። በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድን ናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ። እስራኤል ይህን ዮርዳኖስን በደረግ ተሻገረ እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታቸው እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስ ውሃ ከፊታችሁ አደረቀ ይላል። አዎ ልጆቻችን ከኛ ምን ይማራል? የእኛ ሕይወት ለልጆቻችን ለቀጣዩ ትውልድ ጭምር ምን አስተዋጽኦ አለው? አዎ ከአንድ ቦታ ወደ ሌላ ቦታ ስትዘዋወር ምን አይነት መታሰቢያ ጥለህ ነው የምታልፈው? አብርሃም ታስታውሳላችሁ። በየቦታው በሄደበት ስፍራ ሁሉ መሰዋ ይሰራ ነበር የተለያየ ስፍራ ከአንድ ቦታ ወደ አንድ ቦታ ሲሄድ እግዚአብሔርን የሚያመልክበት መሰዋያ ይሰራ ነበር። ያ የሚቀጥለው ትውልድ አባታችን አብርሃም እዚህ ጋር ያመልክ ነበር እያሉ ይናገራሉ። አሁን ወገኖቼ ዛሬ እኔ እና እናንተ ምን አይነት መታሰቢያዎች አለን? የሐዋርያት ሥራ 5 15 ላይ ስታልፉ ስታነቡ የሚገርመኝ ታሪክ አለ። እነ ጴጥሮስ ያኔ ህዝቡን በሚፈውሱበት ሰዓት እነሱን እንኳ ህዝቡ ማግኘት ሲያቅታቸው ጥላቸው ሳይቀር ይፈውስ ነበር ነው የሚለው በወስካ በሽተኞቹን እያመጡ በጥላቸው ላይ ያሳርፉ ነበር ጥላው ሰውን ይፈውስ ነበር ዛሬ እኔና እናንተ ምን አይነት ጥላ ነው የምናጠናው ወገኖቼ ዛፍ የዛፍን ጥላ ያጠላል ቤት የቤትን መኪና መኪና እያንዳንዱ የራሱን ምስል ጥላ ያጠላል እኔና እናንተ ምን አይነት ጥላ እናጠላለን ጳውሎስ በሁለተኛ ቆሮንቶስ ሶስት ላይ እናንተ የምትነበቡ ደብዳቤዎች ናቸው ይላል በሌላ ስፍራ ተቀደሱ ይላል። ተለዩ ይላል። በሕይወታችን ምን አይነት መልካም ጥላ ነው የምናጠላው? ምን አይነት ትውስታዎች አሉ? ከእኔና ከእናንተ ህይወት ብዙዎች ምን ይማራል? እና ይህ የመታሰቢያ ድንጋይ ሌላው አሮጌ ሽንፈታቸውን ድክመታቸውን ሁሉ የሚያንከባለልበት ስፍራ ነበር። እነዚህ ድንጋዮች እንግዲህ በገልገል ነው የተተከለው። ኢያሱ ምዕራፍ አራት ቁጥር ሀያ ላይ ስታነቡ አስራ ሁለት ድንጋዮች እያሱ በጌልጌል አቆማቸው ይላል። በጌልጌል ነበር ድካማቸው፣ ሽንፈታቸው የሚንከባለልበት ስፍራ። ጌልጌላ ማለት በእንግሊዝኛ ደ ሪፕሮች ሃዝቢን ሮል ዳዌ ይላል። ይሄ ድክመታቸው፣ ሽንፈታቸው የተንከባለልበት ስፍራ ነበር። የአርባ ዓመታት መንፈሳዊ ድካም ሽንፈት፣ ማጉረምረም፣ ተስፋ መቁረጥ የሚወገድበት ስፍራ ነበር። እድሜ ልካቸውን የሚያጉረመርሙ አሉ። አንዳንድ ሰዎች ወገኖች፣ አንድ ጸሐፊ ሲጽፍ ምን አለ? ወደ ላይ እያየን አናጉረምረም፣ ወደ ታች እያየን እናመስግን ይላል። አሁን ወደ ላይ ከኛ የተሻሉትን በማየት ልናጉረምረም አይገባን፣ ወደ ታች ግን ከኛ የባሱትን በማየት ደግሞ እግዚአብሔርን ማመስገን አለብን ብለዋል። ማጉረምረም እግዚአብሔርን ማማት ነው የሚል ጽሑፍ አንብቤ አለው። ማጉረምረም የሰይጣን የሙዚቃ መሳሪያ ነው የሚል ጽሁፍ አንብቤአለሁ። አዎ ሰይጣን የሚጠቀምበት ሰዎች እንዲያጉረመርሙ ድክመታቸውን፣ ሽንፈታቸውን ብቻ በማየት ሁሌ የበታችነት እንዲሰማቸው የሚያደርግ የአጋንንት አሰራር ነው። ከጌታ ጋር ከተጓዝን የወደቅንባቸው ሽንፈቶች፣ ድክመቶቻችን፣ ያጉረመረምንባቸው አንከባለን ልንጥል ይገባናል። ያኔ ኤብንኤዘር ማለት እንማራለን። አሁን ጳውሎስ ይህንን ነው በፊልጵስዩስ ምዕራፍ 3 ላይ 12 ጀምራችሁ ስታነቡ ጳውሎስ አንድ ነገር አደርጋለሁ ነው የሚለው አይደል? በዛ ስፍራ የኋላዬን እየረሳ ወደፊት ያለውን ለመያዝ እፈጥናለሁ እዘረጋለሁ ይላል። በኋላ ያለውን ድክመቴን በኋላ ያለው ውድቀቴን ስንፍናዬን አላስበውም ይላል። ወደፊት ያለውን ለመያዝ ዘረጋለሁ። ወገኖቼ እግዚአብሔር ያለፈው ድክመታችንን አያስበውም። እግዚአብሔር ይመስገን በይቅልታ ያልፈናል። ከዛ በኋላ ትኩረታችን በጌታ ላይ ሲሆን አለመቻላችንን ድክመታችንን እናያለን። ጌታን አተኩረን ስንመለከት ኢሳይያስ ምዕራፍ ስድስት ላይ በዚያ ስፍራ ያለውን ክፍል ታስታውሳላችሁ። በጣም የሚገርም ክፍል ነው። ንጉሥ ኦዚያን በሞተበት ዓመት ነው የሚለው ኢሳይያስ ወደ ቤተ መቅደስ ገባ ይላል። እዛ ከገባ በኋላ ምንድን ነው ያለው? ዓይኖቼ ቅዱሱን የሠራዊት ጌታን እግዚአብሔርን አይተዋልና ወየውልኝ፣ ጠፋው ይላል በቁጥር አምስት አካባቢ በዛ ስፍራ አይኖቹን ሲያነሳ ድክመቱን አየ። ጠፋውልኝ አፌ ኮልታፋ ነው እያለ በዛ ስፍራ የተናገረበትን ስፍራ ታያላችሁ። ከዛ በኋላ ከጉጠት በተወሰደው ፍም እሳት አፌ ተነካ፣ ኃጢአት ተሰረው ይልሃል፣ በደል ተሰረው ይልሃል። ሂድ አለኝ ይላል። ከዚያ በኋላ የእግዚአብሔር አፈቀላጤ እንደሆነ እግዚአብሔር ለማገልገል እንደወጣ እንመለከታለን። ወገኖቼ አይናችን በክርስቶስ ላይ ትኩረታችን በጌታ ላይ ሲሆን ሌላን ሰው ማየት እንተዋለን። ኃጢአታችን ቁለጭ ብሎ ይታየናል። ጠፋ ወዮልናል። ወደ ራሳችን መመልከት እንፈልጋለን ወይም ደግሞ እንችላለን። እንዳውም የኢሳያስን መጽሐፍ ስታነቡ በጣም የሚገርም ነው። ምራፍ አምስት ላይ ስታነቡ ያን ክፍል እስኪ አንብቡት። ብዙ ስፍራ ወዮላቸው እያለ በሰዎች ላይ እጁን የተቋቋሙበት ስፍራ ያላቸው ወዮላቸው፣ በደም ላይ ቤትን ወዮላቸው እያለ እንትን ይል ነበር። ምዕራፍ ምራፍ ስድስት ላይ ሲገባ ግን ወዮልኝ አለ። ምክንያቱም አይኖቹ ቅዱሱን የስራዊ ጌታ እግዚአብሔርን ተመለከቱ። ስለዚህ ወገኖች በዚህ ኤብኔዘር መታሰቢያ ስንተክል እግዚአብሔር ከዚህ በፊት ያደረገልንን በማሰብ እግዚአብሔር ደግሞ ለወደፊቱ ብርታት እንደሚሆንን ደግሞ ያስተምረናል። ያሱ አራት 24 ላይም ሲናገር ይህንን ነው የሚናገረው። የያሱ መጽሐፍ አራት 24 ላይ ስታነቡ ይኸውም ይላል የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካቸውን እግዚአብሔር ለዘላለም እንድትፈሩ ነው ይላል። እስራኤላውያን ያደረገላቸውን ይረሱ ነበር። ወዲያው ዘዳግም ምዕራፍ ስድስት ላይ ሲተያዩ ብዙ ነገር እግዚአብሔር ያደርግላቸዋል። ወዲያው ረሱ፣ ወዲያው ረሱ እንላለን። እግዚአብሔር ከዚህ በፊት ያደረገልንን ካረሳን በስተቀር ስለ ወደፊቱ አንዳች መጨነቅ እንደሌለብን የትንቢት መንፈስ ይመክረናል። እንግዲህ ዳዊት በንጉሥ ሳውል ፊት በቀረበ ጊዜ የተናገረውን ደግሞ አንረሳም። ንጉሥ ዳዊት በሳኦል ፊት ቀርቦ ጎልያድን ሊገጥም ባሰበ ጊዜ ምንድን ነበር ያለው? ንጉሥ ሳውል አትችለውም፣ ይሄ ሰው ከሕፃንነቱ ጀምሮ የጦር ልምድ ያለው ነው፣ ብዙ መሳሪያዎች ታጥቀዋል፣ ስለዚህ አትችለውም ባለው ጊዜ ዳዊት የተናገረውን ልብ ትላላችሁ። እግዚአብሔር ያደረገለትን ዞር ብሎ አሰበ ዳዊት ለንጉሱም ተናገረ። ምንድነው ያለው? እግዚአብሔር መንጋዎች በምጠብቅበት ሰዓት፣ ከብቶች በምጠብቅበት ሰዓት በጎቼ ሊነጥቁ ሲመጡ ከድቦችና ከጅቦች አስጥላቸው ነበር። በእጄም በጫጭቅ ይጥላቸው። ይህንን ያደረገ አምላክ ይህን ያልተገረዘ ፍልስጤን በፊቴ ይጥለዋል አለ። እግዚአብሔር ይመስገን። ወገኖቼ እግዚአብሔር ከዚህ በፊት ያደረገልን ልንረሳ አይገባንም። ብዙ ሰዎች እግዚአብሔር ያደረገላቸውን ይረሳሉ። ብዙ ሰዎች የደረሱበት ማማ የደረሱበት ከፍታ ነው የሚታያቸው። ከምን እግዚአብሔር እንዳነሳን መርሳት የለብንም። ያንን ከረሳን የውድቀታችን መጀመሪያ ነው። እግዚአብሔር ከየትኛው ከየት ትቢያ ነው ያነሳ። አንዳንዶች በጣም የሚገርመኝ ህይወት ያላቸው ሰዎች አሉ፣ ባላቸው የሚታበዩ፣ ስላላቸው ነገር የሚመዝ የሚናገሩና የሚመጻደቁ። ነገር ግን እግዚአብሔር ያደረገልንን ነገር አንርሳ። ዳዊት ምንድን ነው ያለው ታስታውሳላችሁ? ዳዊት ዘመኑን የዘመኑን አብዛኛውን ክፍል ያሳለፈው በዋሻ ነበር፣ በጫካ ነበር፣ በዱር ነበር፣ በስደት ነበር። በአንድ ወቅት ከንጉሥ ሳውል ሲሸሽ ታያላችሁ፣ በወታደሮች ሲያሳድሩ። በአንድ ወቅት በልጁ በአቤሴሎም አማካኝነትም ሸሽቷል እና ቤተ መንግስት ገብቶ ዙፋኑ ላይ ለመቀመጥ ረጅም ዓመታት ፈጅተውበታል። በብዙ መከራ በብዙ ስቃይ አልፎ እዛ ከደረሰና ቤተ መንግስት ዙፋኑ ላይ ከተቀመጠ በኋላ የተናገረው ቃል በጣም ልብ የሚነካ ቃል ነው። ምን አለ እግዚአብሔር ሆይ፣ እኔ ማነኝ አለ። ቤቴስ ምንድን ነው አለ። ማነኝ ወገኖቼ፣ መነሻችንን አንርሻ። ብዙዎቻችን መነሻችንን እንረሳለን። እግዚአብሔር ከዚህ ቀደም ያደረገልን አንርሳ። አንድ በፌስቡክ ላይ በጣም ደስ የሚለኝ አንድ ምስል አየው። ምናልባት እናንተም አይታችሁት ሊሆን ይችላል። ብዙዎች የተጋሩት ምስል ነው። ልጁ ዲግሪ ከተቀበረ በኋላ የለበሰውን ገዋን የመመረቂያውን ገዋን አጥልቆ እንዴት አድርጎ እንደተማረ ለማሳየት ጋሪ እየገፋ እዛ ጋሪ ላይ ብርቱካንና ሙዝ ተጭኖ እየገፋ ያሳያል። እና ይገባቸዋል። እኔ ይህንን አድርጌ ነው የተማርኩት ለማለት ነው። እና እያለፈበትን አይረሳም አንዳንዶቹም የተለያየ በቃ ልብ የሚነካ ነገር ያደርጋሉ። እናቶቻቸው እንጀራ ጋግረው እንጨት ተሸክመው እያሳደቋቸው ልጆች ገዋን ለብሰው እንጨት ተሸክሞ በጀርባው የሚያሳይ ምስል ታያላችሁ። እንዲያውም ገዋኑን ለእናቱ አጥልቆላት እናቴ እንደዚህ አድርገሽ ነው ያስተማርሽኝ እያሉ እና በእውነት መነሻውን ያረሳ መድረሻው ትልቅ ነው። መነሻችንን ብዙ ጊዜ ልንረሳ አይገባንም። ብዙ ጊዜ አንዳንድ ጊዜ ወገኖች እንደውም ለመመስከር እንፈልግና ስለምንድን ነው የምንመሰክረው? ላለን በህይወት ምን አይነት የመታሰቢያ ድንጋይ አለ እግዚአብሔር ያደረገልንን ነው። ከዚህ በፊት ያደረገልን ነገር መርሳት የለብንም፣ እሱ ልንረሳ አይገባንም። ከምንድን ነው ያነሳኝ? ከምን ትቢያ ነው ያነሳኝ? እኔ የራሴን ህይወት አየዋለሁ። ብዙ ጊዜ እናገራለሁ። እግዚአብሔር ከተራ ነገር ነው ያነሳኝ መንገድ ላይ ቁጭ ብዬ ከምቸረችርበት እኔ ጌታን የተቀበልኩት በደርግ ዘመን ነበር እና የፖለቲካ መጽሐፍ ማርክስ፣ እንግልስ፣ ሌኒን የሚባሉ የፖለቲካ መጽሐፍቶች ነበሩ። ሱቅ በደረቴ አልጋ ላይ ደርድሬ ይሸጥ ነበር። እግዚአብሔር በዚያ ስፍራ ነው ያገኛኝ እና መነሻዬን አልረሳውም። እግዚአብሔር ከዚያ አንስቶ ነው ለዚያ በቃኝ። ጌታ የተከበረ ይሁን። ዛሬ ወገኖች መነሻችን ልንረሳ አይገባንም። ከዚህ ቀደም እግዚአብሔር ያደረገ ያንን እስከረስታን ድረስ ተሸንፈናል። እና ኤብንኤዘር ስንተክል ሳለ ጌታ ያደረገልንን በአእምሯችን ልናስታው፣ እሱን ነው ልንመሰክር። ምስክርነት ማለት እኮ በነገራችን ላይ ነው። ምስክርነት ማለት ምን ማለት ነው? በሐዋርያት ስራ ዮሐንስ እና ጴጥሮስ ተጠይቀው ነበራል። እኛ ግን ያየነውን የሰማነውን ከመናገር ዝም ማለት አንችልም። እግዚአብሔር በሕይወታችን ያሳየን ምንድን ነው? እግዚአብሔር በሕይወታችን ያሰማን ነገር ምንድን ነው? ያንን ነው ልንመሰክር የሚገባው። ሌጊዮን አጋንንት የነበረበትን ሰው ታስታውሳላችሁ? በመቃብር ስፍራ ይኖር የነበረ እጅና እግሮቹ በሰንሰለት ታስረው ለብዙ ዘመናት በዛ ስፍራ የነበረ፣ ጌታችን ኢየሱስ ክርስቶስ ግን አንድ ቀን ወደዚያ ስፍራ መጣና ይህንን ሰው ተገናኘው። ከዚያ ያን ታሪክ ስናነብ ሌጊዮን አጋንንቱን አወጣለት ይላል። ወደ ዕሪያዎች ገቡ፣ ዕሪያዎች ወደ ባህር። ከዚያ በኋላ ልቡ ተመለሰ የዘመናት ምኞት የሚለው መጽሐፍ ሳነቡ ከዛ በኋላ በክርስቶስ እግር ስር ሰላሳ ደቂቃ እንኳን አልተቀመጠም። በኋላ ምን አለው? ልከተልህ አለው። አይደለም አልተከተለኝም። ያደረግኩልን ሂድ፣ ተናገር። ወደ ቤተሰቦች ሄደ፣ ተናገር አለው። ከዚያም ሄደ ወደ አስር ከተማ ሁሉ ሰበከ፣ መሰከረ። ምንድን ነው የመልእክቱ ርዕስ? እግዚአብሔር በሕይወቱ ያደረገለትን ነው። ሌላ ምንም አጀንዳ የለውም። ሌላ ርዕስ የለውም። መጽሐፍ ቅዱስን ተንትኖ የሚያውቀው ነገር የለም ዳንኤል ራይን አላስጠናም ነገር ግን ጌታ ሁላችሁም ታውቅኛ እንዲህ ነበርኩ ዛሬ ግን እንዲህ ነኛል እግዚአብሔር ያደረገለትን የመሰከረው ከዚያ በኋላ በጣም በሚገርም ሁኔታ ብዙ ሰዎች ተለውጠዋል ያን ክፍል ስታጠኑ ወዲያው ክርስቶስን ውጣልን ብለው ገፍተውት ነበር ከዚያ ከተማ ምክንያቱም በኢኮኖሚያቸው ላይ ውድቀት አስከትሏል ሪያቸው ወደ ባህር ገብተዋል። ሂድልን አሉ፣ ገፈተሩት ኢየሱስን። በሌላ ጊዜ ግን ያን ክፍል ተከታትላችሁ ስታነቡት ወደዚያ ጌርጌስን ወደ ተባለ ስፍራ ሲመጣ ብዙ ሰዎች ተሰብስበው ጠበቁት። በሽተኞችን በወስካ ይዘው ይጠብቁት ነበር። ይህን ሁሉ ለውጥ ያመጣ ማለው ማን ነው? ያ ሰው ነው። ምን ነበር የመልእክቱ ርዕስ? እንዲህ ነበርኩ፣ ዛሬ ግን ጌታ እንዲህ ያደረገለኝ የነበረበትን ሁኔታ የመሰከር ነበር። ወገኖቼ ዛሬ በዚህ ጠዋት በዚህ ቃል እንድንበረታታ ያስፈልጋል። እግዚአብሔርን የምን ዘር እስከዚህ ስላደረሰን እናመስግነው። ከዛ በኋላ ደግሞ እግዚአብሔር ደግሞ ከዚህ በፊት ያደረገልንን አንርሳ። ምንድን ነው ያደረገልን? ይህንን መታሰቢያ ነው ይዘን መሄድ ያለበት። እግዚአብሔር ያደረገልንን እስከ ረሳን ድረስ ወደፊት በሚሆነው ሁሉ የምንቸገር፣ የምንጨነቅ፣ ተስፋ የምንቆርጥ በማጉረምንም የምንሞላ ሰዎች እንሆናለን። ነገር ግን ጌታ ለእኔ ያደረገው ምንድን ነው? ድክመቶቻችንን፣ ውድቀቶቻችንን፣ ስንፍናችንን አናስበው። እግዚአብሔር ጳውሎስ እንዳለው አንድ ነገር እናደርግ፣ የኋላችንን እየረሳን ወደፊት ያለውን እንዘርጋ። ኤብንኤዘር እንበለው፣ እግዚአብሔርን። እግዚአብሔር ይባርከን። ጌታ ጸጋውን ያብዛልን። ቀኑን የበረከት ቀን ያደርግልን። በሕይወት ዘመናችን ሁሉ እግዚአብሔር ያደረገልንን መታሰቢያ ድንጋይ ኤብንኤዘር እያልን ከዚህ በፊት ያደረገልንን በማስታወስ ወደፊት በብርታት በኃይል፣ በጸጋው መራመድ እንድንችል ጌታ ይርዳን። ተባረኩልኝ። መልካም ሆኑ።